እንዳልኬ ዛሬም ሄሉሻን ይዟት ከተፍ ብሏል። እንግዲህ ቸሮሪ አሰማን ብሏል። አሚን አሚን፣ ቸሮሪ አሰማን። ሰላም ሰላም፣ ቤተሰብ እንዴት ናችሁ? እንዴት አደራችሁ? ሁሉ ሰላም፣ ሰላማችሁ ይብዛልኝ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ ማድረጋችሁ ናት፣ አትርሱ። እንግዲህ እንዳልካቸው ዛሬ በጠዋቱ ከች ብሏል ማለት ነው፣ ሄሉሻን ይዞ እንዳልኬ ግን በቃ ነገሩን ጠንክር አድርጎ ይዞታል። ለማንኛውም እንግዲህ ልባችን ድርጭ ድርጭ የሚያደርግ ሳይሆን ልባችን በደስታ ፈካ ፈካ የሚያደርግ ወሬ ለሁላችንም ያሰማል ሄሉ ይሄም እንግዲህ በትናንትናዋ ቪዲዮ ውሳኔዋን አሳውቃለች፣ ተናግራለች ያብ የሚባል ሰው በፍጹም እኔ ማየት አልፈልግም፣ መገናኘት አልፈልግም፣ ካጠገቢ እንድደርስ አልፈልግም ብላ ስትናገር ነበረ ሄሉ። ሻይ የቢኒዋ አይ ሄሉ፣ ሄሉ ሆኖ እኮ ማለት ነው። ግራ ገባናውን ማን እንበላቸው ሄሉ። የቢኒዋ እንግዲህ ወደ ሄሉ አቅንታ ነበረ። ቅድሚያ ግን ለያብስ ደውልለት ያው በዚህ ሁኔታ ሆኖ ማግኘት እንደሌለበት ነግሯት፣ ቅድሚያ ሄሉን አናግሪያት፣ ከዛ እሷ የምትለውን አይተን ደግሞ እኔ እና አንቺ እንማከራለን ብሎ ነበርና አንድ ነገር ግን ሳያገናዝቡ ማድረግ ምን ያክል ዋጋ እንደሚያስከፍል በጣም ያሳዝናል። እና ሄሉ እንግዲህ ለያብ እድል ለመስጠት ዳርዳር እያለች እያለ እሱ ግን ያደረገው ነገር እንደገና ልቧን እንድትመልሰው አደረገው ማለት ነው። እና ሄሉ ሻም እንግዲህ ሂዳ የልቧን ልታወራትም አልቻለችም። በእርግጥ ብቻዋን ብትሆን ኑሮ ያው ብዙ ነገሮችን ልታስረዳት ነበረ ግን ሁሉም ሰብሰብ ብለው ስላገኘቻቸው፣ ልዑሌም እንግዲህ በሄሉ እጅ ሆኖ አጥምቱንም አጃውንም እያደረገች ጠገንገን እያደረገችው ነው። ሄሉሻ እኮ ወንድምሽን ጠገንገን አድርጌ እንደዛ አድርገሽ እና ማለት ነው። እናንተ ግን ይገርማል እኮ ይሄ ነገር እኮ እውነት ነው። ድራማ ነው ድራማ ነው ስትሉ የነበራቸው የምሬን ነው እንዴ? በደንብ እኮ ነው የቀጠቀጠው። ልዑሌ ተመትቷል። ከምር ድራማማ አይደለም ይሄ ሄሉ እኮ ራሱ መመታት የለበትም ነበር። ነገሮቹ በሰላም ማለፍ ሲገባቸው እኔ ዱላን አልደግፍም ብላለች። ትክክል ሄሉ። እኔ ቆንጆ የቢኒዋ ማለት ነው። እና ያብ ስራ በህይወቱ ትልቅ ስህተት የሰራው ቀድሞ መማታቱ ነበር። መጀመሪያ እንደው ከሄሉ ጋር ነገሩን ሰላም አድርጎ እኮ ለሄሉ ያለውን ነገር በደንብ አግባብቶ ምናምን ከእሷ ጋር ፒስ ፈጥሮ ከልዑር ጋር ያው እንደፈለገ ቢሆኑ ያኔ ተስማሙም ተጣሉም ችግር አልነበረውም። ለምን ከሄሉ ጋር ስምምነት ስለፈጠረ። ግን ከሄሉ ጋር ምንም ስምምነት ሳይኖር የእሷን ጓደኛ ቀጥቀጥ አድርጎ አሁን ነገሩ ተበለሻሻና እዱልንም አበላሽ። እና በዚህ መሀል ደግሞ ዳጊን የምትሰሙት ከሆነ የዳጊ ጥንቃቄ ግን እኔ አሁንም ድረስ ይሆናል አይደል ውስጤ ውስጥ የሚያስበው ነገር አለ። ለምንድነው ዳጊ በዚህን ያክል ከያብ ስራ ላይ እንደዚህ እየሆነ ያለው? እኔ ቅድሚያ አስጠንቅቀሽ ነበር እያለ ነበረ። እንግዲህ ባለፈው ቪዲዮ ላይ ገና ልዑል ሳይመታ በፊት ነበር ስለ ያብስራ ሲያስጠነቅቃት የነበረው። ለምን ለምንድን ነው ሲያስጠነቅቃት የነበረው ዳጊ? ምን አይቶ ነው ከያብስራ ላይ? በዚህ አጋጣሚ ግን ያብስራ ለማለት ልዑል፣ ልዑል ለማለት ያብስራ ላለው እና ካቀላቀልኩባችሁ በጣም ይቅርታ ማታ ነበር ራሱ ቪዲዮ ልሰራ የነበረው፣ አለም መቸኝ ብሎ ደከመኝ ምናምን በቃ ተውኩትና፣ አሁንም ድረስ የዳጊ ነገር እኔ እየተዋጠልኝ አይደለም። ብቻ ያየው ነገር አለ እና ደግ አደረገ ደግ አደረገ ለምትሉት ማለት ነው። እሺ ይሁን እናንተ በልዑል ተናዳችሁ ነው እንደዛ የምትሉ፣ ግን አይባልም። ነገር ግን ይህን ጉድ የብስራን ነገር ዳጊ አውጥቶት ቢሆን ኖሮ ዳጊ ለሄለን እውነቱን ነግሯት ቢሆን ዳጊን ይመታው ነበር አይመታውም? ለምን ወንድሟ ስለሆነ። ጓደኛ ማለትም ወንድም ነው። እሷ የምታከብረው መከበር አለበት። ገባችሁ አደለ? አንድ ሴት ልጅ ስትጠይቅ ምን ትመልሳለች መሰላችሁ የባልሽ መስፈርት ምን አይነት ቢሆን ይሻልሻል ማለት ምን አይነት ቢሆን ነው ምርጫሽ የሚሆነው ስትባል ብዙ ጊዜ የምትመልሰው መልስ ሰው አክባሪ የኔ የምለው ወንድ ሰው አክባሪ መሆን አለበት ማለት፣ ያ ማለት በዙሪያዋ ያለውን ሰው በሙሉ ሊያከብር ይገባል። በዙሪያ ያለ ሰውን በሙሉ ሲያከብር ለሄሉ ምን ያክል ፍቅር እና ምን ያክል ክብር እንዳለው እሷም ትረዳለች። ሰው ከምንም በላይ ክብር ይቀድማል። እንግዲህ ገና ነገሩን እየሄዱበት ነው ያለ ልዑሌም፣ እኔ ልዳን እንጂ እኔ የደረሰብኝን ከሱ ላይ ማድረስ አያቅተኝም። እኔ ወንድ ነኝ ዘራፍ፣ ወንዱ እያለ ነው ማለት ነው። እና እኔ ይሄ ዘራፍ ማለት አያዋጣም። እዴ አንድ ሰው በስህተት ጎዳና ከሄደ፣ ያኛውም ስህተት መስራት አለበት ማለት ነው። በእውነት ጓደኛውም ራሱ እየፈከረ ነው። ይሄ ነገር አላማረኝም ማለት ነው እና በፍቅር ብትፈቱት። ሄሉ ደግሞ ማለት ያብ ስራ የሚባል ሰው ማየት አልፈልግም፣ ከዚህ በኋላ በቃኝ፣ አይረብሸኝ እያልች ነው። እኔ እሷ ራሱ ስህተት አለባት። ቅድሚያ የሰውን ቀለበት ተሸክመሽ እንደዚህ አይነት ወሬ አታውሪ። ሄሉ ልጁ ቀለበቱ ስላየ ብቻ ነው እንደዚህ እየሆነ ያለው። ከእሱ ጋር መቀጠል የማትፈልጊ ከሆነ ቀለበቱን ማውለቅ ነው፣ ካልሆነ ደግሞ የሆነ መፍትሄ ፈልጊ። የሰውን ቀለበት አስሮ በዚህን ያክል ደረጃ ያነ ቪዲዮ ነው ያናደደው። በዛ ቀን ሆኖ ተናዶ ነው። እንደዚህ አይነት ነገሮች ለአንቺ አደጋ ይፈጥሩብሻል። ወንድ ልጅ እልክ ከገባው ማለት ነው ላፈቀራት ሴት ራሱ አይመለስም። የምራ አንገቷ ነው የሚላት እና ለህይወትሽ አታስቢም። እንደ አንቺ ለህይወትሽ መጠንቀቅ አለብሽ። መጀመሪያ ቁርጥ ያለውን ነገር ማሳወቅ አለብሽ ለልጁ እና በግዴታ ያብን ተቀበይ ለምትሉ ደግሞ ይሄ የራሷ ህይወት ነው። ማንንም ማንንም ትቀበይ። ሄሉን ውደዷ፣ ደግፏት፣ በምታደርገው ነገር አበረታቷት። በግል ህይወቷ ግን መግባት አያስፈልግም እኮ። ይሄ የግላችን ህይወት ነው እንዴ። ቤቤ ቤቤ ቤ ተብላ የገባችሁ ነገር በኋላ ከእሷ ላይ ምን እንደሚፈጥር ምን ታውቃላችሁ? የግል ህይወት የግል ነው፣ የጋራ የጋራ ነው። እና ሄሎሻ ሻ መቀጠል የምትፈልጊ ከሆነ በስነስርዓቱ ስርዓቱ ተነጋግረሽ መቀጠል፣ መቀጠል የማትፈልጊ ከሆነ ደግሞ እንደ ተማረ ሰው ቁጭ ብላችሁ አይ በቃ ያብ መስሎኝ ነበረ፣ አለቀ ከዚህ በኋላ እኔ እናንተ አብረን አንሆንም ብለሽ በስነ ስርዓቱ ማስረዳት እኮ ነው። አልፈልገውም እያልሽ ቀለበትም ከእጅሽ ላይ አለ። ምንድን ነው ቀለበቱን ለጌጥ ልትጠቀሚው ነው? ታምር እኮ ነው። እና ያብ ቀለበት ያደረገልሽ ቢወድሽ ነው፣ ሊያገባሽ ቢፈልግ ነው። ረ እችን ሙድ ለጋሽ ማሙድ አሉ ቀለበት ያደረገው ሁሉ ይጋባል ያላችሁ ማለት ነው። ሲቀጥል ደግሞ ማለት ነው አንድ ወንድ ልጅ እንኳን አይደለም ቀለበቱን ተውትና፣ ልጅ ወልዶ እራሱ እኮ ሚስቱን የሚለያል አይደል? ሌላ ሴት ፈልጎ መሄድ አለ እና በዚያ አትሸወዱ። ቀለበት ማለት ይሄ ኖርማል ቆርቆሮ ነው፣ አውቃለሁ። ቃል ኪዳን ተገባብቶ ነው ቀለበት የሚያደርጉት፣ ግን ቀለበት በፍጹም ልብ ሊያሰሩ ስለማይችል ነው። እና ወደ እንዳልኬ ሲሄድ ደግሞ ማለት ነው እንዳልኬ እንግዲህ ዛሬ ሽማግሌ ልኳል ቢሆን ነው እንግዲህ፣ እኔ ለንደ መረጃ ልነግራቸው አልችልም፣ ነገር ግን ፈጣሪ ቸሮር ያሰማኛለው ከሄሉ ጋር የተገናኘ ነገር ስለሆነ። ሲቀጥል ፎቶ አለጥፎ ነው የመጣው ማለት ነው። የታገሰ ፍሬውን ይበላል ይባላል። እንዳልኪ እንግዲህ በርታ፣ ጠንክር፣ የድልህን ሞክር። ከሆነ ይሆናል፣ ካልሆነ አይሆንም ነው እንግዲህ። ያው ጠልፎ ካልወሰዳትማ የሚሆን ነገር አይደለም እኮ ጠለፋ ቀርቶ አላውቃለሁ። ግን እንዳልኬ ግን በቃ አሁን ለጠለፋ እየተዘጋጀ ነው የሚመስለኝ፣ እና ደግሞ እንዳልኬ የሰውን ነገር አትመኝ፣ ያለፈ አለፈ ነው፣ በቃ ሄሉ የሰው ሆናለች አሁን ላይ የሚል ነገር ስላየው ማለት ነው። አልሆነችም ገና፣ መቼ ሆነች? ይኸው ካውላላው ሜዳ ላይ ነው ያለች አሁን ሄሉ። እንዳልክም እየበረታበት ያለው ሄሉ ጥሩ ሁኔታ ላይ ስላልሆነች ነው። ከዛ ማለት አሁን ለምሳሌ ከያብ ጋር ሁና በቃ አሪፍ ፍቅር እያሳለፉ ምናምን ወደፊት የሚያሳይ ነገር ካላቸው እኮ እንዳልኬ በቃ አፉን ይዘጋል። ገብቷቸዋል። ግን ደግሞ ከዚህ ጋር ምንም ተስፋ የሚያደርገው ነገር አለ። እንዳልክ ለምን እዚህ ጋር ሄሉ ከያብ ጋር እየተስማማች አይደለም። እና በመሀል ገብቶ የራሱን ምኞት እየተመኘ ነው። ለማንኛውም ውድ ቤት ሰዎች ይህን ቪዲዮ ላይክ ላይክ ላይክ ላይክ እያደረጋችሁ ላይኩን እስኪያሳዩ ዛሬ እንደው ይሄ ቪዲዮ ስንት ላይክ ያገኛል? እና ማታ ላይ እንግዲህ እንዳልኬ ይመጣል ይለቃል ቪዲዮ በሄሉም ሊለቀቅ ይችላል፣ አይታወቅም። ብቻ ግን በሁለቱም ቦታ በእንዳልኬም ያለው በሄሉ የሚለቀቀውም ቸር ያሰማን እውነት ሄሉ ግን ማለት ነው እንደዚህ ዝም ብለሽ ላይክ አላደለ ነገሮች የሚፈቱት፣ አቅም በማሳየት አይደለም። በነገራችን ላይ ብዙ ስለተናገረን አይደለም፣ ወይም እልካም ስለሆንን አይደለም። ሲቀጥል ከልዑል ጋር የተሰራው ቪዲዮ እውነት ለመናገር ለማስቀናት እኮ ነው። የምር ለማስቀናት ያደረግሽው ነገር እንደሆን ግልጽ ነው። ከዚህ ጋር ማለት ነው ልጁ በደንብ እንደሚቀና ታውቂያለሽ። ምክንያቱም ለምሳሌ እኔ በያ ቦታ ሁኜ ሳስበው ከልዑል ጋር እንደዛ ስትሆን በጣም የምናደደው ልቀና ሁላ ችላለሁ። ሰው አይቀናም ማለት አይደለም። ለማስቀናት ብለሽ ያደረግሽው ነገር ይኸው ከልዑል ላይ አደጋ ፈጠረ። አሁን ደግሞ ልክ እየተገባቡ ነው እና ልክ ባትገባቡ ሄሉ ደግሞ በቃ በዚህን ያክል ደረጃ መናገር አይጠበቅብሽም። ቀስ ብለሽ ተረጋግተሽ፣ ሄሉ ሻ የቢኒዋ እንደምትልሽ አድርገሽ ምርጫሽን ራስሽ ምረጭ። ሰው አታስገቢ፣ ኮሜንትን ባለሽ አይደለም ከዛ በዙሪያሽ ባሉ ሰዎች ማለት አይደለም። ህይወትሽን ምትመሪው ራስሽ እስከሆነ ድረስ ለማንኛውም ሰላም ቆዩልኝ፣ ውድ ቤተሰቦቼ። በኋላ እንመለሳለን። ባይ ባይ።